ችግር ውስጥ ነው ያለችው። መቼ እንደምትድንም አይታወቅም። አብዳለች። ራሷን አታለች ማለት ነው። ጭንቅላትን አታለች ወደ አእምሮዋ፣ መቼ እንደምትመለስ አይታወቅም። እንደዚህ የሆነች ጀግና ሴት ጎበዝ፣ አስተዋይ፣ መልካም ሴት የሆነች ዛሬ ይሄው አሳብዷት እንትን ብሏል። እኛ ሀገርም ስንት ስንቶች አሉ። ተማሪዎች ጎበዝ ሲሆኑ በመድኒት እያሳበዱ እኔ እንጃ፣ በቅናት መንፈስ የተነሳ ማለት ነው እና ህሩት እንግዲህ የዋዳን ልታጠፋ ነው። ከዚህ ምድር ነው። የሄሩት ጸባይ በጣም ከባድ እንደሆነ ነው። ከባድ ነው። ከድሮም በቃ እየባሴ ነው። የሳሚው እንኳን ቀላል አድርጋ ነው ትንሽ ነው የጎዳችሁ። የዋዳን ግን በቃ አሳበደችው። ከነጨራሹ በቃ አሳበደችው። ዛሬ ዛሬ ደግሞ በቃ ማን ነው መጀመሪያ ልጇን ማለት ነው። ባለፈው ልጇ ያ ሊዲያ እንትን እቺ ልጅ ሊዲያ ስትመጣ እቺ ልጅ እኮ የስንት የስንት ህይወት የበጠበጠች በጣም ክፉ ሴት ናት አለችው። ያኛ ደግሞ ሄዳን ለእናተው ነገረችው። ሊዲያ ማለት ነው። ይሄንን እየተበቀለች ነው እና ሄዳ አሁን እንትን ማን ናት ማህሌት እንድትጠላ አድርጋለች። ማህሌት በፊት እንትና ነበር የምትጠላ የምትሻሸው እንትኗ ማን ናት ሊድያ ነበር። አሁን ደግሞ የምትሻሸው ማህሌት ማለት ከንጭራሹን ማየት አትፈልግም። ምክንያቱ በቃ መጥፎ ሴት ናት። ልጅና ልጅና በቃ እብድ የያዘ እኮ አይለቅ፣ እንደዛ ነው። አሁን ልጅም የሆነ ነገር ይህ ነገር መጥፎ ነው ከተባለ ያ ነገር ይሻሻል። እና በጣም ነው ያሳዘነችኝ። እኔ ማህሌት ራሱ በጣም ተንገላታች፣ ለሷ ጋራ በጣም ተንገላታች። አሁን ደግሞ በዚህ መጣችበት። በቃ አንድ ላይ እንዳይኖሩ፣ አንድ ላይ ተዋዶ እንዳይኖሩ እንኳን እንዳታስተማም፣ እንኳን እንትን አራቀችበት ማለት ነው ማህሌትን። አሁን ማለት የሰራችው ምግብ አት በላ ያ ወፍራሙ ሴት ያቦካችሁ ምግብ እኔ አልበላ። ማናካም ሳሚ ይስራልኝ፣ ቆንጆ ምግብ የምሰራልኝ ሳሚ ነው ብላለች። ሳሚን አቅፋ ነው ተኛችሁ። ይህን ስሰማ ሌዲ ያቅጥል አለች በቅናት እና ብቻ በጣም የተጎዳ ሰው ብኖር የዋዳ ምስኪን ያሳዝናል። በጣም ግፍ ነው የተሰራበት፣ ግፍ ይሄ ሁሉ እኮ አጎቱ አቅም ይሄ ሁሉ ይሄ ሁሉ ፈተና አጎቱ አቅም ጥላቱ ቤት ውስጥ ቁጭ ብሎ እየኖረ በቃ፣ ሰው ሁሉ እየተጎዳሉ። አሁን ወንድሙ የማህለት ወንድም ደግሞ አናደደኝ። እኔ ዳቅም ለብር ብሎ በቃ ሁሉ ነገር ያደርጋል። አሁን ከሀብታም ከሀብታም ጋራ ስራ ስጀምር ደሞ ክፉ ስራ ሲጀምር ሜሪንን ተዋት። ሜሪ ደግሞ አሁን ቀላል ሰው አይደለችም፣ እና ለገንዘብ ብሎ የዋዳንም መግደል ይችላል ማለት ነው። የዋዳን እንድትገልልኝ ይፈልጋሉ ስትል ሩት እሽ፣ እሺ፣ ችግር የለም። እህትን እንድትገል ይፈልጋሉ። አይ ችግሩ ከእህት ጋር ሳይሆን ከየዋዳ ጋር ነው። ስለዚህ የዋዳ ነፍስ አይደለም እን ይከብዳል። ሰው ለገንዘብ ብሎ ሰውን ይሸጣል። በጣም ይሄማ፣ በጣም አለኮ። ሀገራችን ውስጥ ለገንዘብ ብሎ ሰው ሰውን ይሸጣል፣ ሰው ሰውን ይበላል። በቃ ገንዘብ እና ከባድ ነው። አሁን ግን ይሄ ማለት የዳግም ስራ ስሰማ ምን ትለው ይሆን? አይታወቅም። ከባድ ነው። ሳሚ ራሱ የሱን ስራ ይሄንን ካወቀ ጉዱ ነው። ይፈላለች እና ዳግም ጥሩ ነገር አልሰራም ነው የምለው እኔ ከመጥፎ መንገድ እየሄደ ነው እና ወንጀል ከወንጀለኛ ጋራ እየሰራ ብር ማግኘት ምን ሰራ? የሜሪ ራሱ አልበቃም ብሎ አሁን ደግሞ ወደ ሄሮድ ተመለሰ ማለት ነው። ሄሮድ አንድ ቀን የእጇን ታገኛለች። ልጇንም ደግሞ መጥፎ ነገር አስተምራታለች። በቃ አንቺ ጥሩ ሰው መሆን የለብሽ መጥፎ መሆን አለብሽ ነው ያለችው። ይሄ ድራማ ግን ያስተምራል። የዋዳድና አንድ ቀን የዋዳድና ሳሚም ያፈቅራታል በደንብ። ሳሚ አቅፎ ስተኛ እንዴት ፈገግ እንዳለ ያላያችሁም እንዴ? ፈገግ አለ እኮ እና አንድ ቀን እነሱ ተጋብቶ ብቻ ሲኖሩ እኔ ማየት ነው ፈልገው ሊዲያ ለእሱ አትሆንም ለሳሚ ሳሚ አይወዳትም ሳሚ የሚያፈቅራት የዋዳ ናት የዋዳ ግን ደበቀት ባለፈው እንትና ምንድ ነው ማህሌት ማህሌት ስጠይቀው አይ አለው አውቆ ነው ተናዶ ነው እንጂ ከዚህ በፊት ተናግሯል እኔ ያፈቅራታለሁ አለው የዋዳን ለዛ ነው ጠላቴን እያወቅ ዋጣ ርቄ አብሮ የምኖረው ለየዋዳ ስል ብሏል ይህ ድራማ እንግዲህ በጣም ያስተምራል። ህይወታችን ውስጥ ሰው በምን እንደሚጎዳን ጥላት የምር የቅርቡ ጥላት ወዳጅ ነው የሚባለው እውነት ነው። አሁን ሂሩት ቤት ውስጥ ሆኖ ሆነ ሁሉንም ሰው እየረበሸች ነው፣ ሁሉንም ሰው እየጎዳች ነው። ማን ነው እስኪ የተወች? ማንን ነው ልጇንና ባሏን ነው እንጂ ሌላ ማነው? ነው የተወች ገኒ እንኳን እኔ ከገኒ ጉዳይ ያለብኝ ወይም መንገድ ላይ ቆመች? እጎዳታለሁ ብላለች። አሁን እሷ የዋዳን ልታግታት ነው። የዋዳን ከዳግም ጋራ ተስማምቷል። ዳግም የዋዳን አምጥቶ ወደ እንትን ሀሳቧ አሁን እሮት የዋዳን የት ነው የምታስገባው? የአእምሮ ህመምተኛ እንትን ሆስፒታል ካስገባች በኋላ ከዛ ደግሞ ዳግም ያግታታል ማለት ነው። ከሆስፒታል ያግትና ሊገሏትም ይችላሉ አይታወቅም። ከባድ ነው እንግዲህ የዋዳ ያለችበት ሁኔታ በጣም አስቸጋሪ ነው። መጨረሻው እንግዲህ የዋዳም ድና፣ ሁሉም አሸንፎ እነሱ እነኚህ ወንጀለኞች ወጥቶ ብቻ የእጃቸውን ቢያገኙ ደስ ይላል። እና እንደዛ ነው። ንጹህ ልብ መቼም አይወድቅም። እግዚአብሔር አለ። ስለሆነ ንጹህ ናት የዋዳም ሆነ ሳምም ሆነ ማለትም ምንም ማለትም፣ ሩሩ ልጅ ናት። ምንም የማታውቅ የዋናትና ና አንድ ቀን የዋይነታቸው ይድናቸዋል ብዬ ነው ማስበው። ላይክ አድርጉ ከወደዳችሁ። አመሰግናለሁ። ደህና ሁኑ።